አሰላሙ አለይኩም ወራህመቱላህ ወበረካቱ። ሀቀኛው ነጋዴ። በትንሽ መንደር ውስጥ ሀሪስ የሚባል ነጋዴ ይኖር ነበረ። በታማኝነቱ በፍትሃዊነቱ እና በደግነቱ ሩቅና በሰፊው ይታወቅ ነበር። ሰዎች በእቃው ጥራት ምክንያት ብቻ ሳይሆን በትንሽ ጉዳይም ፈጽሙ ሊያታልላቸው እንደማይችል ስለሚያውቁ ሁሉም ወደሱ ሱቅ ይመጡ ነበረ። አንድ ቀን ከሰዓት በኋላ አንድ ተጓዦ በፍጥነት ወደ ሀሪስ ሱቅ ገባ። ቅመማ ቅመም፣ ጨርቅ እና አንዳንድ የወይራ ዘይት ማሰሮዎችን ገዛ። በፍጥነት እየተናገረ እና ሳንቲሞቹን በተንጣለለ መንገድ እየቆጠረ ወጣ። ነገር ግን ሲሄድ ትንሽ የወርቅ ሳንቲሞች ከከረጢቱ ላይ መውደቃቸውን አላስተዋለም። ቦርሳውን መንሸራተት ያየው ሀሪስ ወዲያውኑ አነሳው፣ ተጓዡን ተከትሎ ሮጠ። አለቃዬ የሆነ ነገር ትተሃል ብሎ ጠራው። ተጓዡን በድንገት ቆመ፣ አይኖቹ በመገረም ተገለጡ። እኔ እንኳ አላስተዋልኩም፣ ያ ቦርሳ ብዙ ዋጋ አለው ብሎ ጮኸ። ሀሪስ በእርጋታ ዘረጋው። ተጓዡ ማንኛውም የማታለያ ምልክት በሀሪስ ፊት ላይ አልተመለከተም፣ ነገር ግን ቅንነት ብቻ ተመለከተ። አንተ ሳማኝ ሰው ነህ አለው። እንዴት ልመልስህ እችላለሁ? ሀሪስ ፈገግ አለ። ሽልማት ሳልጠብቅ መልካም ነገር አደርጋለሁ ሲል መለሰ። እውነተኛ ሀብት ይህ ነው። የሀሪስ ታማኝነት በቃል በፍጥነት መንደሩ ውስጥ ተሰራጨ። ብዙም ሳይቆይ ብዙ ደንበኞች ወደ ሱቁ መጡ፣ ምክንያቱም ዝቅተኛውን ዋጋ ስላቀረበ ሳይሆን እሱን ስላመኑት ነው። አንድ ቀን አመሻሽ ላይ አዛውንት የመንደሩ ሰው ቀረባቸው። ሀሪስ ለአመታት ስነግድ ቆይቻለሁ፣ ነገር ግን እንደ አንተ አይነት የተከበረ ሰው አጋጥሞኝ አያውቅም። ታማኝነትህ ለንግድ ብቻ ሳይሆን ከአንተ ጋር ለሚገናኙ ሁሉ በረካን ያመጣል። አመታት አለፉ። ተጓዡ ተመለሰ። አሁን ሀብታምና ስኬታማን ሀሪስን አየ። ወርቄን የተውኩበትን ቀን ታስታውሳለህን ብሎ ጠየቀው። ታማኝነትህን ፈጽመው አረሳውም። በቀላሉ ልታስቀምጠው ትችል ነበር፣ ነገር ግን ከትርፍ ይልቅ ታማኝነትን መርጠሃል። ያ ትምህርት ህይወቴን ለውጦታል። ሀሪስ በትህትና አንገቱን ነቀነቀ። ሽልማቴ ከአላህ ጋር ነው አለ። ሀብት ይመጣልና ይሄዳል፣ ነገር ግን ታማኝነት ለዘላለም ይኖራል።